ተወዳጭ ወሎ ናቸው። ወሎዎች እግዚአብሔር ምስክሬ ነው ራሳቸውን አያስደፍሩ። በዚህ እኔ በአስር ጣቴ ይፈርማለሁ ለወሎ ልጆች። እስኪ ወሎን አንድ በስህተት በፍቅር ከመጣችሁ ማርያምን በፍቅር ይዟቸዋል። እኔ እንዲያውም ያልጠበቁትን ነገር ነው ማየው። ማርያምን ወሎ በጣም በጣም በጣም በጣም በጣም በፍቅር ይዟቸዋል። ላይ በደንብ ነው የሚወዷቸው። ከያዛቸኋቸው ግን የኔ አመለካከትን ኔኔናት ጀላ ራስ ምን አባሽ ውሸታም ትያለሽ። እኔ ማስበውን እንደኔ አስቢልኝ ቂንጥራም አዳምጪ፣ እኔ ያልኩትኝ ወሎች እስኪ ወሎንኪና አንቺ ማለት ነው ወሎንኪና ንኪና ይተውሽ። አንድ ናቸው ወሎች፣ አንድ ናቸው። ማምላክ ንምላጭ አን ያር በደብዱሻል ቲክቶኩም በአንድ ግሯ ነው ገለብጣው የሚያስቀምጡልሽ። ሸዋ መች ይናገራል? ሸዋ ዝምተኛ ናቸው። እኔ ሸዋ የሞተችውን አያቴን የሚያስታውሱ አሁንም ነገም። ለምን እንዲህ አልሽ ብላችሁ ቤታችሁን ከፍታችሁ ማልቀስ የተፈቀደ ነው። አልቅሱ ስቅስቅ ብላችሁ። ይሄ እኔ ቤት አመለካከት ነው። የራስሽ አመለካከት አመለካከት አለሽ። ምንድነው ወሎዎች አንድ ናቸው፣ ሲነኩ ያንቀጠቅጣሉ። አራት ነጥብ። ሀሳቤን አልቀይርም እንዴ አልቀይርም። ሁሌም ወደፊትም ነገም ስላየኋቸው በደንብም ደግሞ ስለተከታተልኳቸው፣ ይሄን ያመለካከት ነው። ከነካችኋቸው፣ አራት ነጥብ። ያንቀጠቅጧል፣ ይገለብጧታል ቲክቶክን

ሐቢባ ነኝ እየሰማሁህ ነው። በ አይደለም የሰጠችኝ በዚህ ሳይሆን ስዊት ናት። አሁን የሰጠችኝ ስዊት ናት። ስዊት ስዊት ምን? እሷ እስዊት ናት? መራራ ናት፣ ትመራለች እና ዘር በል እንዳላጋጭ። አሁን እስዊትዬ የእኔ ቆንጆ በል በፍጥነት እስዊትዬ የእኔ ቆንጆ በል ትናንትና እንዲያደርጋችሁኝ ማን እስዊትዬ፣ ምንድን ነው የምላት ቅጣቴ እሱ ነው የሚሆነው እኮ ቅጣቴ እሱ ነው የሚሆነው። እስዊትዬ ነው የእኔ ቆንጆ አይ ላቭ ሶ መች እ እኔ ደግሞ ዳት አለው ጭራሽ ኤልሻዳ ሊናገሯት አልፈለጉም እ ከማንም በፊት እኔ እራሳቸው እስኪገርን ድረስ ከማንም በፊት ለጃን የደረሰችላት ኤልሻዳና ነው የምነግራችሁ በድፍረት ማለት ነው ከማንም ጓደኞቿ ምናምን ምናምን ብላችሁ ከምትጠሩት በፊት እዚህ አዲስ አበባ ድሬዳዋ ቀድሜያ የደረሰችው ኤልሻዳይ ናት። 24 ሰዓት አጠገቧ ቁጭ ያለችው ኤልሻዳይ ናት። ተናግሻለሁ እኔ አው ከሆነ ፕሬሳ ስትወጣ ትነግራችኋለች ማን አጠገቧ እንደነበረ። እዚህ እንኳን እዚህ አዲስ አበባ ላይ እስር ቤቱ ማን ምሳሌ እና ቁርስ ይዞላት እንደይለት ትነግራችኋለች። መጀመሪያ አቶ ረማና ለምን ልንገራችሁ። ጃኒ አሰሳፍላይ ነው ብለህ ይያዙ ቃልት ያዘች። እኔ ሙዴ ተፈምቷል ብዬ ላይቭ ላይ ተቀምጬ ሳያችሁ እንሳንሳ ማቀርተን አይደለም፣ ሁላችንም ሙዳችንም ተደብሯል፣ ግን መወራት ስለሌለበት ላሽ ብለን ነው። አፈንግጦ ወጣ ወሬው እን ቤቢ እጅ ደረሰ፣ ቤቢ እጅ ደረሰ። ሁላችንም ሰምተናል። ጠይቃ ስትወጣ ነው ያዟት። ግን የሰውን ክሬዲት እንደ ቃል ዳርጋችሁ እሷ ድሬ በሄደችው እንደዚህ ስለሆነ ነው። እሷ ድሬ በሄደችው እንደዚህ ንፍጣ ሙላ ጠይቁ። መጀመሪያ እንነግራችኋለን ከፈለጋችሁ ማለት ነው። ለአድናቆትም ለፍቅርም ለጨብጨቤታም ለላይክም ለቪውም አይደለም። ቢሆን ኑሮ አልኳችሁ። ይሄን እኔ ማውራውን ኤልሳድ የመታ ትነግራችሁ ነበር። ለቪውና ለወሬ ቪው ግን አይደለም። ሪል ማንነቷን ያሳየችኝን የእዛን ቀን ጃኒ፣ ስትወጣ ጠይቋት። እኔ አወራኋት። ውሸት ከሆነ አስር ሰዓት አካባቢ ተያዘች። ከዛ ሰዓት ጀምሮ ኤርሻዳይ አጠገቧ ናት። ጠዋት ሁለት ሰዓት ላይ እንቅልፏ ሳትኛ ሄደች፣ አጠገቧ ነበረች። ድሬዳዋ እስክትሄድ ድረስ አጠገቧ የነበረችው ኤርሻዳይ ነው። ምንድን ነው፣ በጣም ደስ ደስ ይላል። አስቤ ያለሁ ኧረ አሁን ከአንድ ዓመት በኋላ ምናምን ደሴ ላይ ከፍተሽ ብራንች ምናምን ነገር ማሳደግ ገባሽ። አሁን ደግሞ ከአንቺ ደግሞ ምላስ ጋር ምናምን ደግሞ ይሆናል። በዚህ ስታይልች ደግሞ ሰራተኛና ምናምን አገናኝ ድለላ ልጀምን። ምላስሽ ጥሩ ነው። ዳራዳሪት የምሬን እኮ ነው። ከገበያው ጋር ሜር ነው። አንተ አላሰብክም? ኮንሰርት ምናምን አላሰብሽም? ከዘፈን ውጭ ምናምን ናቴ ትሙት ገና ወደድከም ጠላም ይሄ አስር ዓመት ጊዜያችን። የምሬን እኮ በጣም ሁለት ነው። ግን ለምንድነው ኮንሰርት ነው ማታዘጋጀው አንተ? ገና ነው አባቴ አሁን አራተኛ ዘፈን ደረስኩ አይደል? አሁን ገና ከዚህ በኋላ ታሪክ ነው የምንሰራው። እሺ ጋ የሰች የምሬ ነው። ገና ይህን ሁሉ እንዳለ ሲሳደብ የነበረው ቲክታከር ሙድ ሲዝ የነበረው ሚመር እንዳለ እኔን ሲተች የነበረው ቲክታከር

ሁሉ ላይ መች? ምን ምን ላይ ነበር? ሬዲዮ ነው ወይስ ጎረቤት ጋር እየሄድሽ ነበር? ምንድነው ችግሩ? አንተ ንስቀው ወይ ኖርማል ጎ ነው እንዴ? አታጣራ ጓደኛ፣ የት ነው ምሰሚው? ብሮ የት ነው? ሬዲዮ ላይ ነው ወይስ የት ነው? አማኑኤል ነው።

አውቆ አልፈልግህም እንዳትዪው ነው። ሁለት የቀነሰው እንጂ 35 ነው። አልፈልግም እንዳትዪው ትንሽ ነው ትልቅ ነህ እንዳትዩ ብሎ ነው የጠነሰው እንጂ 35 ነው። ኦኬ። እሺ አቡዬ ፎሎ አድርገኝ። ፎሎ ልደራረህ። አዎ ፎሎ አድርገኝ። አመሰግናለሁ። እሺ አቡዬ፣ ታንኪዩ አቡዬ። ሽኮላችን ታዲያ በካፒታል ቸታ ካቡን እንመኝላቸዋለን ብለናል። ታንኪዩ ትልቅ ዋሻ ውስጥ አምስት እንደማግኘት ማለት ነው። ትክክል ብራቦ ኦኬ። አመሰግናለ ኑሪልኝ። በጣም በጣም ወድሻለሁ። ልጆች ያሳድግልሽ። ኑሪልኝ። እሺ እናቴ፣ ቆንጆ ትዳር የአብርሃም እና ያሳራ። ዌልካም። ሄድክ በቃ ጣሊያን መኖሪያ ፍቃድ እንትን ዱባይ ላይ ይዘካል፣ ይመስገን ፈጣሪ። አሁን ደግሞ ጣሊያን እሄዳለሁ። ጣሊያን ሄደክ ላይቭ ላይ መተክ እንድትናገር እንድታመሰግነኝ ፈልጋለሁ። ላይቭ ላይ ስትገባ እንዳትረሳኝ። ታረሳ ምንም አይደል ወንድሜ። አስታወሳችን ዲጄሊ አምጥታው ምናምን ዲጄሊ አምጥተው ኢቃማዚህ በሳራል ሀበሻ እና በእኛ ምናምን እየተሰራለው ይሄ ልጅ ነው። እኔ እ ልጅ ነው። ዛሬ ማጣው ጣሊያን ሄዶ ደግሞ ታያላችሁ። መጥቶ እዚህ ቤት ገስት ገብቶ አመሰግናለሁ አቡዬ ይኸው ጣሊያን ያለውት ካላለ እሺ አቡዬ ና እኔ አንተ መልካም ሰው ስለሆንክ አተን አንተን የመረጥኩት የሰው ውለታ እንደማትረሳ ጣሊያን ሄደን እንደማትረሳኝ ስላመንኩብህ ነው። ችግር የለውም። እሺ እናቴ እሺ። አሁን ለመልካም ጉዞ። ቤተሰብ እንግዲህ ሰሞኑን ድል ባለ ሰርግ የደገሰው አርቲስቱ ሴሌብሬቲው መኪናውን ለሽያጭ አቅርቦታል። ገዛለው አድርሱልኝ፣ ጋይስ እኔ ገዛለው ንገሩልኝ ንገሩልኝ ቤተሰብ እኔ እገዛሀለው መኪናውን በምትፈልጉት አናግሩኝ ብሎ ስቶሪ ላይ ፖስት አድርጎታል መኪናውን ሀይወንዳ መኪና እኔ ገዛ አለው ለምንድን ነው መሸጥ የፈለገው ጋይስ አረምን ብሎ ጉርኮ ነው ጋይስ ስቶሪ አድርጎታል የሚገዛ እኔ የባንክ ገዳ ይኖሩበት ደብሮት ይሁን መኪናውን ሊቀይረው ፈልጎት ይሁን አይ ዶንት ኖ ጋይስ አይ ዶንት ኖ ጋይስ ወይርንንም ፖስተር ቦታ መኪናው የሚገዛ መኪናው ደግሞ የችኳ ነው። እሱ መኪና የሚስትዮ መኪና ነው። መኪናውን በሐራጅ አይደለም በሐላል ደላላ ሳይገባበት ምን ያህል አፋጣኝና አገብጋቢ ጉዳይ ቢሆን ነው ጋይስ፣ ደላላ ሳይገባበት ራስ ስቶሪ ላይ ግዙኝ ለነሊያሾ በሬ ማድመቂያ ሰጠ እና እኛ እናውራም እንዴ እናውራለን ደላላውንም ስራውን እንዳይሰርግ አርገ እኛም ላናውራ ነው እንዴ ጋይስ፣ ሂስቶሪ ያደረገው መኪናውን የሚገዛኝ ሰው ብሎ እንዴት ቸግሮት ነው? በስማ ያን የመሰለ ሰርግ ደግሶ እኛን የሚያክል የተባለለት ሰርግ ደግሶ ጋይስ እ ቸግሮቱም አይደለም። እንዲያውም ቲንክ ቲንክስ አደርገው ምን አሰብኩኝ፣ ምናልባት ላንድ ክሮዘር ወይ ደግሞ ምንድን ነው ጃኒ ታስራለች። እዚህ ነው ያለችው፣ ግን ዛሬ ነው የመጣ ነው። እስካሁን እኛ ምግብ አልወሰድንላትም። እናንተ ራሳችሁ ናችሁ ስትንከባከባት የነበራችሁት። አንድ ቀን ምግብ አልወሰድንላትም። የዚህን ያክል ነው ፍቅራችሁ። ምግብ በልተን ምግብ በልተን እንኳን አንድ ምግብ ቤት በልተን አንከፍልም ይሳል። የዚህ ነው ያክል ነው ነው። ከጠበቅነው በላይ ነው። በጣም ነው የምንወዳችሁ። ድሬዳዋ ስንመጣ የመጀመሪያችን አይደለም ከዚህ በኋላም በደንብ እንመጣለን እና ሁሌ ልባችሁ እንደዚህ ይሁንልኝ። እወዳችኋለሁ በጣም።